የአመራር ችግር የአገራት የውድቀትም የስኬት መነሻ ነው። ኦፍ ኦል ፋክተርስ አገሮች የሚበለጽጉበት ኦር የሚወድቁበት ዋነኛው ምክንያት አመራር ነው ከምንም ነገር በላይ። ሰሜን ኮሪያና ደቡብ ኮሪያ ነው። ሰሜን ኮሪያ ሀብታም ነበረች፣ ሀያል ነበረች። ደቡብ ኮሪያ በጣም ኮስማና ነበረች። በጣም ትልቅ አምቢሽን ያለው አመራር መጣና ግሉ ጥጡ ነው አወጣው። ሶ ለሰሜን ኮሪያ ውድቀት ኮንትሪቢዩት ያደረገው አመራር ነው። የአመራር ችግር ነው። አሁን በሀብት እስካንዲናቪያ የሚባለው አካባቢ መሬቱ ብዙ ጊዜ በበረዶ ይሸፈናል። መሬቱ ብዙ አያበቅልም። የዛሬ 300 ዓመት፣ 400 ዓመት አውሮፓን ሁሉ እየወረሩ ያሰለችው ህዝቦች ነበሩ። አሁን የሀብት የመረጋጋት አብሮ የመኖር የፍቅር የሰላም ሃፒነስ ኢንዴክስ የሚባለው ቁጥር አንድ ናቸው። በሰው ኃይል ልማት ቁጥር አንድ ናቸው። ፊንላንድ፣ ኖርዌይ ስዊድን ቶፕ ራንኪንግ እንትኖች ናቸው፣ ከሀገሮች በሙሉ ይሄ አመራር ነው ያመጣው። ያገኙት የተለየ ነገር የለም። እንደው ነዳጃ ለምናምን ከተባለ ኖርዌ ነች።